አሰላም ዓለይኩም ወረህመቱላህ ወበረካቱሁ የኢቱ ጓደኞች ሰላም ሰላም፣ ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ? የሀገሬ ልጆች እንዴት ናችሁ? ከኔ ጋ ሁሉ ሰላም አልሐምዱሊላህ። እንዴት ናችሁ? ሁሉ ሰላም። ተጠፋፋን እና ዛሬ አዲስ ነገር ይዤ መጥቻለሁኝ። ያው ይገባችኋል ብዬ አሁን ምህረት አዋጅ ሳውዲ አረቢያ እንትን ብሏል አይደለ? በነገራችን ላይ እጀነ ምሳ ተቃጠል ያለሁን እና ይሄንን ለዚች ብዬን የተቃጠልኩት። ጉሉ አሻላ ምን ይመስላችኋል? ኢቃማ በኋጣ እንዴት ምን ይታያችኋል? እስቲ ኮመንት ላይ ኢቃማ አውጪ አታውጪ በሉኝ እስኪ? ኢቃማም አውጪ የምትሉ አውጪ አታውጪ የምትሉ አሁን እስከ አስራ ምናምን ሺህ ይፈጃል ብለዋል። እስከ የምህረት አዋጁን እንጠቀምበት ወላ ወደ ሀገራችን እንግባ ምን ትላላችሁ? እና አልሐምዱሊላህ ለሰራ ሰው ድራፍቱን ታጠራቀማችሁ ትይዛላችሁ ማለት ነው እና ገንዘባቸው ላይ ብልጥ ብልጣ ብልጥ መሆን አለባችሁ። ያው ብዙም ምክርም ባላቅም ገንዘባችሁ ላይ ሰርታችሁ ጀምና መሆን አለባችሁ። በተለይ ሴቶች እንዳትበለጡ። እኔ አሁን ይሄንን አለኝ። አልሐምዱሊላህ። እንግዲህ በራሴ አቅም የተንቀሳቀስኩበት ማለት ነው፣ ቤተሰብ አጊዜ ለራሴም የምፈልጋቸውን ነገሮች አድርጌ ይህንን ያህል አለኝ ማለት ነው። ብሰራ ነው። የሰው ልጅ ከሰራ የማይለወጥበት ነገር የለውም፣ ይለወጣል። እናንተ ብቻ ስሩ፣ ሰርታችሁ ደግሞ እወቁበት። ብር ይገኛል፣ ይጠፋል። ቢሆንም ግን በአግባቡ የሚጠፋበትን ቦታውን ማወቅ አለብን። የምናጠፋበትን ቦታውን በደንብ አርገን አስበን ማወቅ አለብን ማለት ነው። ምልላችሁ ፈልጌ ነው። ላገኛችሁት ገንዘባችሁ ላገኛችሁ ሰው አትስጡ፣ ላገኛችሁ ሰው አታበድሩ። ብድር አበድራችሁ ተቀምጣችሁ ሰታችሁ ቁማችሁ ልመና እንደ እንደስልካችሁ ካይነሳላችሁም እንደዚህ ገረጣተን እጄን ኩሎሮክስ ማለት ነው አሁን ይሄንን ቁስል ይዤ ነው መስራት ያስኩት ቢያንስ ይታያችኋል ብዬ አስባለሁ እና ገንዘባችሁ እንደዚህ እየለፋችሁ አታባኩም ገምና ሆኑ በስዴት ብዙ መስዋዕትነት እንትን ብላ ነው ይሄንን ብር የምናገኘው ማለት ነው ስንት መከራ። እኔ አሁን እንቅልፍ አጣችበታለሁ ገንዘብ፣ ሌሊት ያለ ሰዓት እነሳለሁ። በፈለግኩበት ሰዓት አላኬፍ አይደለም የምተኛው በፈለግኩበት አልተኛም። ቢያንስ ደሞ እዚህ ደርሶ ደሞ ሳገኘው በጣም ደስ ይለኛል። እና ደግሞ ታማኝ ሰው ካለ ቁብ ትገቡ። ቁብ ገብታችሁ ከጓደኞቻችሁ ጋራ የምታምኗቸው ሰዎች አሁን እኛ አሁንኛ ቁብ አለን። ይህ ቁብ ደርሶኝ ነው ማለት ነው፣ ወደ አስራ ምናምን ሺህ ማለት ነው። አልሀምዱሊላህ የሀላል ገንዘቤ ነው የለፋሁበት፣ የሀራም ገንዘብ አይደለም። አልሀምዱሊላህ ሳርቸ ስላገኘሁ ደግሞ በጣም ደስ ይለኛል፣ ላ ቤት ስለማገኘሁ ማለት ነው። ልጆቻችን እናሳድግበታለን፣ ቤተሰብ እንረዳበታለን። የታከመናን እንትን እንላለን ሰደቃ ብንሰድቅበት እና እንትን አለው ማለት ነው። እንደዛ አድርጋችሁ ምን ትልኛላችሁ? ከአሁን ወደ ቁብ ነገሩ ስመለስ ግሩን ወደ ቁብ ነገር ስመለስ ምን ትላላችሁ? ኢቃማ ላውጣ ወላ ሳውዲ ተመጣሁኝ ቢያንስ ወደ አስር ምናምን አመቴ ነው እንዴት ምን ምንትምም ትመክሩኛላችሁ እስኪ ንገሩኝና፣ የእናንተን አስተያየት አሳወቁኝ እና ከቤተሰቦቻችን ጋር ብዙ ሳካ የእንትን ያልንበት ልጅነታችንን እንትን ያለበት ነው እና አልሀምድሊላሂ ቤተሰቦቻችንን ስለምንቀይር በጣም ነው ፈጣሪያችንን የምናመሰግነው። አልሐምዱሊላህ ረብል ዓለሚን። አበረታቱ፣ አበረታቱ። ላይክ፣ ኮመንት፣ ሰብስክራይብ አድርጉኝ። አበረታቱ። እኔ እህታችሁ አይደለሁም እንዴ? ስዴት እህታችሁ አበረታቱኝ።